ሰሚኛልሽ ዳዊት የተፈጠረው ለኔ ብቻ ነው። ለኔ የተፈጠረን ሰው አሳልፍ የምሰጥሽ ይመስልሽል እንዴ? ፍቅር ስለምን ነው የምታወሪው? ማንነትሽ ነው ወቂ ብልሽ ምቢ ብለሻል። እንኳን ፍቅርን የተራበችውን ነፍሴን አሳልፍ ልሰጥሽ ይቅርና፣ ብጥለው እንኳን ብጥለው እንኳን ለአንቺ ወዳቂ አሳልፍ ያልሰጥሽ። የምታወሪው ስለ ዳዊት ከሆነ እኔና ዳዊት መሀል ምንም ነገር የለም፣ ሊኖርም አይችልም። እሺ፣ ስለዚህ ስራኤል ስራበት የመጠሽ፣ አትረብሽኝ። ይህን የተካንሽበትን የማስመሰል ማንነትሽን ማሚንና ባርኮትን አታይበት። እኔ ፍቅር ነኝ። እሺ ማንም ሰው ቆዳውን አለሳልሶ አያታልለኝ ይልሽ። እኔ ማንነቴን ጠንቅቄ ማቅሰው ነኝ። እሺ ማንነትሽን ማታቂ አንቺ ነሽ። ከዚህ በኋላ ክብረሽን ጠብቂ ምናምን። አደይ እንግዲህ ተበሳጽታለች ማለት ነው። አደይ የመጨረሻ ጊዜ ፍቅርን መደብደብ ነው የተያያት ማለት ነው። ግን ፍቅር በጣም አበዛችው? አደይ እንግዲህ ማንም የሚወዳት የቤት ሰራተኛ ወንዶች ሁላ በቃ ይወዷታል አይደል? ደሞ በቃ ንድድ ትላለች፣ ንድድ ነው የምትለው እቺ እንትና ፍቅር ማለት ነው። እንግዲህ ፍቅረኛዋን የወደደችውን ልጅ ይዛባት ነው። እሱ ደግሞ ይወዳታል አደይን። አደይ ደግሞ ብዙም አይደለም። ፍቅር ደግሞ ያኛው ሊት ትወዳዋለች። ስለዚህ የቤት ሰራተኛ እሷ ስለሆነች ክብርሽ፣ በቃ ተነግራታለች፣ ሰራተኛ መሆኗን ምን መሆኗን በቃ ብዙ ነገሮችን እንድታጣጥላት። አለይ አደይ ግን ምንም ብትሰበርላት አልቻለችም። እኔ ግን ኢትዮጵያ ውስጥ እንደዚህ እየተሰደባችሁ እንደዚህ እየተዋረዳችሁ ትሰራላችሁ ማለት ነው፣ ስራ ሰው ቤት እኔ አላቅም። እኛ በአረቡ ሀገር ላይ እያለን እንኳን እንደዚህ ተሳድባ ንኩሽና መታ እንዲህ ተጨቃጭቃ ፊታቸው ራሱ ቀየመ ካለና ከድሮ ከተቀየሩብን ብና አየት አድርገናቸው ትተን ነው የምንወጣው። ስለዚህ እኛ ኩንትራት አይደለንም። ማ ኩንትራቶች ግን ያው ጥብቅ ይላሉ፣ ምን ማድረግ አይችሉም። ግን እነዚህ ኢትዮጵያ ሰራተኛና አሰሪዎች ደግሞ በጣም የተጨማለቁ ናቸው ማለት ነው። ሰውን እንደ ቃ የገዙት ነው የሚመስላቸው በገንዘባቸው። በቃ እንግዲህ ፍቅር በጓደኛዋን ፍቅረኛዋን ተንሰላለችባት ለዛም ይመስለኛል በጣም ጣም ዳይዛታለች፣ ግን መጨረሻ ላይ ሲደባደቡ ማየት እፈልጋለሁ ማን እንደሚያሸንፍ። አደይ የመጨረሻ ውሳኔዋን ደግሞ ታታልላታለች እኮ አደይ ደግሞ ታታልላታለች። እንደገና በገና በሌላ ሰው እንትን ለማለት ትፈልጋት አለ፣ በቃ ከሱ እንድትርቅላት እሱ ደግሞ አይፈልጋትም። እኔ እኮ የምለው ነገር ይህን ነገር እንዴት ማወቅ ያቅታችኋል ሴቶች ማለት ነው አንድ ወንድ ልጅ እወድሃለሁ እንደዚህ ነው እንደዚህ ነው እየተባለ እሱ ሳይፈልግ ሲቀር ችላ ሲልባችሁ መልስ ሳይሰጣችሁ ለዛ ጥያቄ ለዛ ነገር ጉዳይ ሳይኖረው ያችኛዋን ሴት አልፎ የች ሴት የሄደች ያቺ ልጅ የሄደች ያቺ ልጅ ስለዛች ልጅ የሚያነሳባችሁ ከሆነ ልቡ ያለው እዛ ነው፣ በቃ ስለዚህ፣ እቺኛዋ እወድሃለሁ፣ አፈቀሃለሁ የሚል ወንድ ልጅ በቃ አይመቸውም። ይህን እንዴት ማወቅ ያቅታችኋል? ምንም እንኳን ዲራማ ቢሆን እውነታውን ነገር እየተሰራ ነው ያለውና ሴቶች ሙጭጫ ትበሉ ለማለት ያክል ነው ሙጭጫ ትበሉ ወዳ ያለው አፈቅራ ያለው ምናምን ትሶ ካልፈለገው አልፈለገውም ማለት ነው በቃ የፈለጋት ማንነው ነው አደይን ብቻ ነው የፈለገው እሱ አደይን ደግሞ ማንኛውም ባርኮትም ይፈልጋታል ወንድሟ የራሷ ወንድም ይሄኛውም የሚፈልጋት አለ ሌላ ብዙ ነው የሚፈልጋት አደይ ትትወዳጅ ትወዳጅ ናት ስለዚህ የፍቅር ጉዳይ ግን ፍቅር በጣም እየተናደደች ነው። በዚያ ትላለይ፣ በዚህ ታጠምዳለይ፣ በዚህ ትሄዳለይ፣ ኩሽና ትሄዳለች፣ እንደዚህ ነው ትላለይ። ግን እኔ ትመታት ያለች ብዬ ነበር ምፈረው። ብትመታትም ያው አደይ ግን አንገቷን ሰብራ ለስራ ብላ በቃ፣ የእናቷ ደግሞ አደራ ስላለባት፣ እናትየዋ ወደ ዘመድ ጥየቃ ስለሄደኝ እሷን አደራ ነው ጥላ ሄደችው፣ ለቤቱና ለልጆቿ። ስለዚህ ያም አደራ ስላለባት አንገቷን ሰብራ እየሰራኝ ነው አደይ ጥሩ ሰራተኛ ናት። እንዲህ እንኳን ገልምጣት አታውቅም። ግን የመጨረሻ የምትገለምጣት በቃ ከዚህ ራስ ላይ ውረጅልኝ እያለች ነው። እሷ ደግሞ ፊት አትሰጠውም። አንተ ሂድልኝ፣ ከዚህ ሂድልኝ ነው የምትለው። ራሱ መኝታ ቤቷ መቶ ላውራሽ ትላት ምን ሲላት ኩሽና መቶ ሲያወራትም ብዙ ፊት አትሰጠውም ፍቅርን እየፈረኝ በቃ እየፈራች ማለት ነው። እና ለዛ ነው እንግዲህ መጨረሻውን በሌላ ቪዲዮ ደግሞ መጣለው። ላይክና ሰብስክራይብ እያደረጋችሁ እሺ።